ሰላም እንዲናችሁ ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር ማድረጋቸውን ፈጽሞ እንዳዘነጉ። አርሰናል በተለይም ደግሞ ኬናን ይልድዝን ለማስፈረም ሙከራ ለማድረግ ሀሳብ እንዳላችሁ ተገልጿል። ይህና ሌሎች መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አውራችሁን ቆዩ። አርሰናል ኬናን ይልድዝን ለረጅም ጊዜ የማጥቃት እግራቸው አካል በማድረግ ለብዙ ወራት በቅርብ ሲከታተል ቆይቷል። በአሁኑ ጊዜ በጁቬንትስ የሚኖረው የ18ት ዓመቱ ቱርካዊ ኢንተርናሽናል በመጨረሻም ሶስተኛው ጨዋታን በቴክኒካል ጥራቱ ራዩና ሁለገብነቱ የመድፈኞቹ የስለላ ክፍል ትኩረት ስበዋል። ሆኖም እንደ ቱቶ ስፖርት ዘገባ ከሆነ ጁቬንትስ በአቋማቸው ጸንተው ቀጥለዋል። ይልድዝ ለሽያጭ አይደለም፣ ለወደፊት መልሶ ግንባታቸው ቁልፍ ሰው አድርገው ይመለከቱታል። አርሰናል የጁቬንትስን አቋም እያውቃሉ ነገር ግን ወደፊት እድል ከተፈጠረ እድገቱን በመከታተል ይከትላሉ። ይህ ተጫዋች እንግዲህ በጁቬንቱስ ቤት እያሳየ ያለው እንቅስቃሴ የአርሰናል የመልማይ ክፍልን በዋነኝነት እንዲመለከቱት አድርጓል። ወጣት የሆነ ተጫዋች ነው። ለአርሰናል የማትካት ክፍልም ከፍተኛ የሆነ አስተዋጽኦ ያድርጋል ተብሎ ይጠበቃልና አርሰናሎችም ይህንን ተጫዋች ለማስፈረም ከፍተኛ የሆነ ስራ ለመስራት ዝግጁ እንደሆነ እየተገለጸ የሚገኘው እነ ማርቲኔሊ እያሳዩት ያለው እንቅስቃሴ በቂ የሚባል አይደለም። በተለይም በዊንግ ቦታ ላይ አርሰናሎች ይህንን ተጫዋች ቢያስፈርሙት ከፍተኛ የሆነ ጠቀሜታን ያገኛሉ ተብሎ ይጠበቃል። ሪካርዶ ካላፊዮሪ ለቶተናሙ ጨዋታ ብቁ እንደሚሆን ይጠበቃል። መጠነኛ ጉዳት አስተናግዶ ነበረ። ፋብሪዚዮ ሮማኖ እንዳሳወቀው ከሆነ ግን ይህ ተጫዋች ከጉዳቱ እንዳገገመ ነው እየተገለጸ የሚገኘው ሚካኤል አርቴታም ይህንን ተጫዋች በማሰለፍ በተከላካይ ያለበትን ድክመት ይቀርፋል ተብሎ ይጠበቃል። በተለይም ደግሞ የገብርኤል ማጋሌሽ ሁኔታ እስካሁን ድረስ አልተረጋገጠም። ማጋሌሽ እንግዲህ ያጋጠመው ጉዳት የጡንቻ ጉዳት ይመስላል። ይህ ማለት በጣም መጥፎ ከተባለ ከሁለት ሳምንት እስከ አምስት ሳምንት ሊርቅ ይችላል። ቀላል የሚባል ጉዳት ከሆነ ደግሞ ከአንድ እስከ አምስት ቀናት ከሜዳ የሚያስርቀው ይሆናል ተብሏል። እስካሁን ድረስ ሙሉ ለሙሉ እየታወቀ ነገር የለም ግን ጉዳቱ ይህን ያህል የሚታሰበውን ያህል ከሜዳ እንደማያስርቀው ነው እየተገለጸ የሚገኘው። የብሽሽ ጉዳት ወይም የጡንቻ ጉዳት እንደሚሆን ነው እየተገለጸ የሚገኘው። ከታማኝ ምንጭ እስኪጣራ ድረስ መጠባበቅ ይኖራል። ያው ይታወቃል፣ ከቶናም ጋር ላለበት ጨዋታ አስፈላጊ ነው። ነገር ግን የመድረስ እድሉ ጠባብ እንደሆነ እየተገለጸ የሚገኘው። አዲስ መረጃ የሚወጣ ከሆነ ግን በፍጥነት ወደ እናንተ የምናደርሳችሁ ይሆናል። ቡካዮ ሳካ የአርሰናል ከፍተኛ ተከፋይ ሲሆን በሳምንት 300 ሺህ የሚያገኝ ይሆናል ተብሏል። በኤሜሬስ ስታዲም የሚያቆየውን አዲሱን የረጅም ጊዜ ውል በቅርቡም ይፈርማል ተብሎም ይጠበቃል። ቡካዮ ሳካ በአርሰናል ቤት እያሳየ ያለውን ነገር ሁላችንም እናውቃለን። ከፍተኛ ክፍያ ቢከፈለው እንኳን ይገቧል የሚባል ነው። ምክንያቱም ለአርሰናል እንግዲህ ወሳኝ ተጫዋች ሆኖ ለረጅም ጊዜ ያገለገለ ይገኛል። ከቡካዮ ሳካ አንድ ጥሩ የሚባል ነገር ምንድን ነው? ኮንሲስተንሲ ወይም ወጥነቱ ነው እና ከዛ አንጻር በአርሰናል ቤት ገና ብዙ ነገሮችን ይሰራል ተብሎ ይጠበቃል። ይህ ድንቅ እንግሊዛዊ ተጫዋች ማይልስ ሊውስ ስኬሊ የሚጫወትባቸው ደቂቃዎች ቢቀንሱ፣ በአርሰናል ቤት ያለው ተፎካካሪነትና እያደረገ ያለው ጉዞ አስደስቷል። ምንም እንኳን የፕሪሚየር ሊግ ክለቦች እንግሊዛዊ ተጫዋች እንደሚከታተሉ ዘገባዎች ቢገለጹም፣ በ19ኞቹ ዕድሜ ውስጥ ሆኖ ባለው አስደናቂ ብቃት በጣም ደስተኛ መሆኑ ነው እና ለመሸጥም ምንም አይነት ፍላጎት እንደሌለ ነው እየተገለጸ የሚገኘው ሌላኛው እንግዲህ አርሰናል የፔስጂውን አማካኝ ቪቲኒያን በቅርበት እየተከታተለ ሲሆን የመሀል ሜዳ ማጠናከሪያ ተጫዋችን ተፈላለገ ነው ተብሏል። ቪቲኒያ በፒኤስጂ ቤት በጣም ድንቅ እንቅስቃሴን የሚጫወት ማራኪ አጫወት ያለው ተጫዋች እንደሆነ ይታወቃል። ከአርሰናል ጋር ያው ተመሳሳይ የሆነ ነገር አላቸው። ፒኤስጂዎችን ኳስን ኮንትሮል አድርገው በፖዚሽንግ የሚጫወት ክለብ እንደሆነ ይታወቃል። አሁን የተጫዋቹ ወደ አርሰናል ቢመጣ በመሀል ስፍራ ያለውን አቅም እየጨመረው ይሄዳል ተብሎ ይጠበቃል። ኳስን ኮንትሮል አድርገው የሚጫወቱት ተጫዋቾች እንደ ዙቤሚ እንዲ አይነት ተጫዋቾችን እንኳን አርሰናል ሲያክል ምን ያህል ጥቅም እንዳገኘ አይታችኋል እና አሁን ደግሞ ቪቲኒያ ወደ አርሰናል ቢመጣ ሌሎች ክለቦችን ዶሚኒስ አድርጎ ለመጫወት የዓለምን እግር ኳስ ለመቆጣጠር ከፍተኛ የሆነ አስተዋጽኦ ይሰጠዋል ተብሎ ነው የሚጠበቀው አርሰናሎችም የዚህን ተጫዋች ሁኔታ በቅርበት እየተከታተሉ እንደሆነ እየተገለጸ የሚገኘው ከዛ ውጪ አርሰናል ፖርቹጋላዊ የክንፋት ራፋኤል ሊዮን መከታተል ቀጥሏል ባለፈው ክረምት ከፕሪሚየር ሊግ የዝውውር ዝውውር ጋር የተገናኘ ቢሆንም በጣሊያን ቆይቷል የስድስት ዓመቱ ተጫዋች ታዲያ ባለፉት የሴሪ ጨዋታዎች አራት ጎሎችን አስቆጥሯል። ነገር ግን ክለቡ አዲስ ኮንትራት ለመፈረም ቢናገርም አሁንም ለሽያጭ ክፍት እንደሆነ ተዘግቧል። ኤሲ ሚላን አርሰናል አይኑ ለጣለበት ለአጥቂያቸው ራፋኤል ሊዮ የ75 ሚሊዮን ዋጋ አቅርቧል። ይህም ዋጋ ቼልሲ በክረምቱ ከተጠቀሰው መቶ ሚሊዮን ዩሮ ያነሰ ነው። ፖርቹጋላዊ በዚህ ውድድር ዓመት ለጣሊያኑ ኃያል ክለብ ባደረጋቸው ስምንት ጨዋታዎች አምስት ጎሎችን አስቆጥሮ አንድ አሲስት ማድረግ ችሏል። አርሰናሎቹም እንግዲህ በዋነኝነት ኬናን ይልደዝ እና እንዲሁም ራፋኤል ሊሆን እየተከታተሉ ይገኛሉ። እንግዲህ አርሰናል አሁን ያለባቸውን ድክመት ያለባቸውን ክፍተት በሚገባ ያዩ ይመስላሉ። በክንፍ መስመር ቦታ ላይ እንግዲህ አርሰናል ከፍተኛ ክፍተት እንዳለበት ይታወቃል። የአርሰናል ዋነኛው ችግር ምንድን ነው? በዊንግ ቦታ ላይ ነው እና ያንን ችግር ያንን ጎል የመፍጠር ችግር በተዘጉ ጨዋታዎች ላይ በዋነኝነት ይፈቶለታል ተብሎ ይጠበቃል። አርሰናል እንደሚታወቀው በፖዚሽን ጌም የሚጫወት ክለብ እንደሆነ ይታወቃል። ነገር ግን አንዱን ችግሩ የጎል ድል መፍጠር አንዳንድ ጊዜ በተለይ በጣም ተጭነው በሎብሎክ ብሎክ ሲጫወቱ ሌሎች ክለቦች ሲቸገር አስተውለነዋልና ይህንን ችግር የመፍታት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። የራፋኤል ሊዮና የኬናን ይልድዝ ወደ አርሰናል መዳረስ ደግሞ ከፍተኛ የሆነ አስተዋጽኦ ይኖራል ተብሎ ነው የሚጠበቀው። በድሪብሊንግስ ብቃታቸውም ሆነ ጎል በማስቆጠር ብቃታቸው የሚታሙ አይደሉም። ሁለቱም ተጫዋቾች ከርቀት ጎሎችን ያስቆጥራሉ። እንዲሁም ደግሞ እንደ ኔብርቼ ኢዜ አይነት ድንቅ ተጫዋች አሉ። አርሰናልና በስኳድ ዴብስ አንፃር አሁን እነዚህን ተጫዋቾች የሚቀላቅሉ ከሆነ ትክክለኛ የዋንጫ ቡድን ይሆናል ተብሎ ነው የሚጠበቀው። በፕሪሚየር ሊጉ ብቻ ሳይሆን በሻምፒዮንስ ሊግ መንገስ ያስችሏል ተብሎ ነው የሚጠበቀው። ምክንያቱም አርሰናል በመከላከሉ ረገድ ምን ያህል ጠንካራ የሆነ ክለቡ ላችሁ ታውቃላችሁ። አሁን ደግሞ የማጥቃት አማራጮን እንደዚህ የሚያጎላ የሚያሰፋ ከሆነ በሚቀጥሉት ጊዜያት በጣም ደምቀው ከሚታዩ ክለቦች በርካታ ዋንጫዎችን ከሚያነሱ ክለቦች ውስጥ አንዱ ይሆናል ተብሎ ነው የሚጠበቀው። የአርሰናል አካላትም እንግዲህ በርካታ ስራዎችን እየሰሩ ይገኛሉ። አንድሪ ቤርታን በሚገባ እያገዙት፣ ለሚካኤል አርቴታን በሚገባ ለፕሮጀክቱ ድጋፍ እየሰጡት ይገኛሉ። ይህንንም እንግዲህ ባለፈው ክረምት አሳይቶናል። ያንን ነገር ደግሞ በጥሩ የዝውውር መስኮት እና እንዲሁም በመጪዎቹ የክረምት የዝውውር መስኮት ለመድከም ውጥን እንዲያዙ ነው እየተገለጸ የሚገኘው። ያሉበትን ችግሮች በሚገባ በመፍታት በሚቀጥሉት ጊዜያት በሚደረገው ጉዞ አንድ እርምጃ ቀድመው ለመገኘት ዝግጁ እንደሆኑ እየተገለጸ ይገኛል። በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች እንዲህ ይመስላሉ። ፓራዲስ ስፖርታዊ መረጃዎች እስከምንገናኝ ድረስ መልካም ልተመኘው። በዛሬ ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች እንግዲህ ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስከነገራኝ ድረስ መልካም ልተመኘው።